ችግር የለውም። አሁንም አንድ ከሆንን መፍትሄው በጣም ቀላል። አይዞ አባቴ ልጅ፣ እኔ ጋር ምንም አይነት መፍትሄ አይጠፋም። ዋናው ነገር የኔና ያንተ አንድ መሆን ቆይ ተረጋጊ? ነው ያልሽው? ሳሮን ንገሪኝ፣ ተረጋጊ ነው ያልሽው? ባሌ ይሆናል ያልኩት ሰውዬ እኮ ነው። ውጭ አደረው ዛሬ። መቼም እንግዲህ ከሴት ጋር እየተዳራ እንዳላደረ ልብሽ ወደም ያውቀዋል አይደል? ለእኔ ቢዳራ ይሻለኛል። ምን እንዲ፣ ስጋቴ እኮ ያ ዶክተር ተብዬው ይገለዋል ብዬሽ እኮ ነው። ቢያንስ ይተርፍልኛል። አረባክሽ የሰይጣን ጆሮ ይደፈንበል። ይኸው በቃ ያቺ ቤዛ የምትባል ሴትዮን በዛ በተረገመ ቀን አገኛት። ይኸው እስከ ዛሬ ድረስ አርፎ አያውቅም። ሁልጊዜ ጊዜ የእሷ ህይወት አደጋ ለሆኑ ሲባል የራሱን ህይወት አደጋ ላይ ጥሎ እሷ ጋር ይሄዳል። አሁን ደግ ደጉን ብናስብ ነው የሚሻልን። አንቺ እኮ አላየሽም ያንን ዶክተር በዱላ ሲቀጠቅጠው ነበር እንዴ? ቆይ ሁልጊዜ እንደዚህ እየደበደበው የሚኖር ይመስልሻል? እነ ጩናና ሌሎች የሰፈር ልጆች አብረው ስለሆኑ ምንም አያመጣም። ድሮም እንደዚህ ብንተባበር ኑሮ እንዳይጨማለቅብንም ነበር። ስልኩ እኮ አይሰራም እንዴ? እስኪ አንቺ ፍሬጂ ሌላ ትልቅ ጭንቀት ለምንድነው ሌላ ጭንቀት የሚጨምርብኝ? ቤዛ እኮ ለእኛ መህታችን ናት። ሳሚ ብቻ ሳይሆን እኛም ልንረዳት ይገባል። በዛ ላይ አሁን ላይ ምን አይነት ሁኔታ ላይ እንዳለች እንኳን ምንም አናውቅም። ቆይሽ የኔስ ጭንቀት እንዲ። ቆይ እኔ በቃ ምንም ነገር በሆን ማንም የሚረዳኝ ሰው የለም ማለት ነው እንዴ? ያ ሽብሮ የተባለ አረመን የሆነ ሰውዬ እራሱ አያቴ ሉሲን ወልደሽ ካላመጣሽ እያለ እያስጨነቃት እኮ ነው እንዴ። ቆይ እና እኔ ማንም አይረዳኝም ማለት ነው? እስኪ ንገሪኝ። ቆይ ሀገሩ ላይ ህግ የለም እንዴ? ይህ ሸብሮ የሚባል ሴጣን ህግ የሚባል ነገር አያገደውም። የለየለት ሽፍታ ነው። አልኩሽ እኮ እንዲ ወይኔ ጉድኝ። አያቴ ግን በምን ቀን ነው ለዚህ ሰውዬ ድረኝ ቃል የገባችሁ? ምናልባት ልጅ እያላችሁ ቤተሰቦቻችሁ ቃል ተጋባብቶ ይሆናል። ድሮ ላይ እንደዚህ ይደረጋል ሲባል ሰምቼ ነበር። እሱም አድሮ ነበር። መች እንደዚህ ሽፍታ እንደሚሆን ማን ገመተ? ስለዚህ አባትሽ ንዳ ነው አያትሽ እየከፈሉ ያሉት። አያቴ ምንም ጥፋት የለባትም በቃ አባቴ ሲሞት ቃል አስገብቷት ነበር። የሚገርመው ነገር ይህን ነገር ካደግሽ በኋላ መስማትሽ ነው። በእርግጥ እኔ ከቁም ነገር አልቆጠርኩትም እንጂ አያቴ ልጠይቃት ስሄድ እንደዚህ አይነት ጉዳይ ሳታነሳብኝ አትቀርም። ዋናው ነገር አሁን ላይ ማምለጥሽ ነው። አያቴ ግን አላመለጠች። እኔ ሳሚ፣ እኔ ለሱ ብዬ ስንት ነገር ትቼ እዚህ መጥቼ፣ አሁንም ድረስ ግን እሱ የሚያስጨንቀው ስለ ቤዛ ህይወት ነው ሳሚ

እኔ ምል ግን ማን ሊሆን ይችላል? እንደዚህ አይነት አስጸያፊ ቪዲዮ የላከው? ስለዚህ እየተበቀለሽ ቢሆንስ ማለት እኔ እናንተ ግንኙነት ስናደርግ ምንም የቀረስኩት ቪዲዮ የለም። አሁንስ አላበዛሁም እንዴ? ምን ይሁን ነው የምትለው? ማሚ፣ አሁን ደግሞ ሀብቱ በሙሉ የእህትሽ ሆነ። የእህቴ ማለት የእኔ ማለት ነው። አሁን እህትሽ በጥሩ ሁኔታ ላይ እንዳለች ዶክተሩ ነግሮኛል። መጀመሪያውንም ደህና ነበረች። ባክ፣ አውቃችሁ ሆን ብላችሁ ነው እኔን ለማስደንጋት ኮማ ውስጥ የገባች ያስመሰላችሁት። ቆይ ይሄ ሁሉ ነገር ዶክተሩ ያደረገው ሆኖ ሳለ ለምንድን ነው እኔን እዚህ ውስጥ ነገር ምጨምርኝ እቅዳችን ወደ ኋላ መመለስ ያለብን ይመስለኛል እንዴት በጣም ጥሩ እኔና አንተ እንደ ድሮ ጠላት ሆነን እንቀጥላለን ድሮ ስታይኝ እንደምትናደደው አሁንም ስታይኝ በደንብ ትናደዳለህ መምታት ካለብህም መደብደብ ካለብህም ትደበድበኛለህ ማለት ነው ገብቶኛል በጣም ጥሩ ቆይ እኔ አልገባኝ ነገር ለምንድን ነው አስሬ እንደ ስስት የምትቀያየረው? አንዴ ዶክተሩ ጋር እንዴ ደግሞ እኛ ጋር ለምንድን ነው ሚናን ማት ለየው ይውልሽ። እኔ ሚስቴ ወደ ቤቷ ለመመለስ ጣርኩ እንጂ መቼም ይሁን ከዶክተሩ ጋር አንድ ልሆን አልችልም፣ ሆኜም አላቅም። እኔ አንተ መቼም አላምንም ሱራፌል። እንግዲያውስ ያ ዶክተር ስንት የመግደል ሙከራ እንዳደረገብኝ ሂጅና አነሳ የሚጠቂያቸው ደጋግሞ ሊገለኝ የነበረውን ሰው ድጋሚ ማመነኝ በጣም አስገርሞኛል። እመነኝ፣ አሁንም ድጋሚ ከቤዛ ፍቅር ከያዘ እገልሃለሁ። ግን ቆይ የምር ያኔ ፍቅር ይዞ ነበር እንዴ? ድጋሚ ወደ ኋላ መመለስ አለብን። እሺ፣ ድጋሚ ስተት ሰርተህ ግን እንደማታስከፋኝ ተስፋ አድርጋለሁ። አሁን ትልቁ ትኩረት የቤተሰቤን ሀብት ማስመለስ ላይ ነው። በጣም ጥሩ ተቀይረሃል፣ ማለት ነው ትሰማኛለህ? እኔ አሁንም ቢሆን የእህቴን ሀብት ለማንም ቀሟኝ አላስነጥቅም። እሺ በሀሳብሽ ተስማምቻለሁ ይቻለሁ። እስካሁንም ድረስ አንቺን ስላለመንኩሽ ነበር ያን ሁሉ ተግባር ሲፈጽም የነበረው። ምናልባት አንተ አሁን ላይ አምነኸኝ ይሆናል። እኔ ግን አንተ መቼም አላምነህም። መቼ ታቂያለሽ፣ የዛኔ የተረገመ ዶክተር ዱካ ተከትለን ቤዛን ለሊቱ ሙሉ ስንፈልጋት ብናድርም አንድም ፍጭ እንኳን ላገኛል። ግን ዶክተሩ እንዳገኛት እርግጠኛ ነው። ሉላ ኮ ራሷ ድረስ መተ የነገረችኝ ሱራፌልና ያ ሮቤል አብረው እየሰሩ ነው አለች። ይሁልሽ በስምሽ ያለውን ሀብት በጠቅላላ በሱራፊል ስም ማታሪግ ከሆነ ቤዛ ነገላት አለው ብሎ አስፈራርቶታል። በጣም እኮ ነው የሚገርመው ሱራፊልን በጣም አምነነው ነበር ያ የተረገመው ውሻ እስከ ዛሬ ድረስ ከኛ ጋር የሆነ መስሎ ጸባዩን አለሳልሶ ሲጫወትብን ነበር። ወይኔ እኔ በጣም የሚገርመኝ ነገር ሱራፌል እንደዚህ ይቀየራል ብዬ አንድም ቀን ገምቼ አላቅም ነበር። ሉላ ግን የሚፈልጉትን ነገር የምታደርግላቸው ይመስላል። ያው እንግዲህ ሁሉም ነገር የሚወሰነው በእሷ ነው ብዬ ነው እንግዲህ እነግራታለሁ። የእህቷን ሀብት በአግባቡ እንድጠብቅ እነግራታለሁ። ስለ ሱራፌል አረመኔነትም በደንብ አድርጌ አስጠንቅቅያታለሁ። ግን ስለ ሉሲ ማሰብ አለብህ። በጣም እየተጎዳሽ ነው እና ስለ ሉሲ ለማሰብ ብዬ ቤዛ መተው አለብኝ? ታውቂያለሽ አይደለ? የዛችን ምስኪን ነብስ ለማትረፍ እኮ ምን ያህል እንደለፋው ታውቂያለሽ። ከኋላም ቢሆን የደረስኩት ሁሉንም ነገር በደንብ አውቀዋለሁ። በመጨረሻም ቢሆን ለዛ ከሃዲ እምነቷን ሰጥታው ነበር፣ አሁንም ድረስ ለገንዘብ ብሎ እንደከዳት አታውቅም። አረሷ ብቻ ደህና ትሆን እንጂ ሌላው ነገር እዳው ገብስ ነው። እውነቴን ነው ቤዛ፣ አንድ ነገር ብትሆን ያ ሱራፌልንም ያን ዶክተሩንም አንገታቸውን ሁለቱንም በጥሽ የምጥልላቸው። አረስኪ ተረጋጋ። አልረጋጋም። እንዴት ብዬ ነው መረጋጋው? ጦርነት ውስጥ መግባት ፈልገዋል አይደለ? ችግር የለውም። ግልጽ የሆነ ጦርነት ነው። ማን እንደሚያሸንፍ እናያለን። ጦርነት ውስጥ እኮ ሁሌ በለስ አይቀናም። በዛ ላይ ደግሞ አንተ አዲስ ሙሽራ ነህ። ገና ከአሁኑ ያንተና የሉሲ ግንኙነት መጥፎ ነገር እያጠላበት ነው ያለው። ደሞ ለሷም ቢሆን ማሰብ ያለብህ ይመስለኛል። ችግር የለው፣ አታስቢ። አሁንም ቢሆን ሉሲ ዚያርፋት የምትቀመጥ ከሆነ ማንም አይነካትም። እሷ እያሰበች ያለችው ስለ አያቷ ነው። ደሞግሞ እኔም በእሷ ቦታ ብሆን ማሰቤ መጨነቄ አይቀርም። እና ምን አድርግ ነው የምትኝ? ቤዛ በእንደዚህ አይነት ሁኔታ ውስጥ ሆኗል። ተዋት፣ ስለ ኩቻም አስብ ነው እያልኩ ያለሁት። አንተም ብላ ከዛው አውሬ መንጋጋ አምልጣ እንደመጣች አትርሳ። ይልቅ የሰጠውን ሰዓት ስላለቀ አሁን በፍጥነት ሂጄ ያንን ዶክተር አግኝቼ ማናዘዝ አለብኝ። አሁንስ እኔ ኩቻም መደገፍ ልጀምር ነው? እኔ ስለ እሷ እያወራሁልህ ተመልሰህ ስለ ዶክተሩ ታወራልኛለህ እንዴ? ሳሮን ቤዛን አንድ ጊዜ በሰላም ላግኛት እንጂ ከዚህ በኋላ ተመልሼ ወደ ኋላ ነገር አይኖረኝም። እሱ አትበይ፣ ሉሲ በእርግጥ እኔም በሳሚ ቦታ ሆን ተመሳሳይ ነገር ነበር የማደርገው። ያው ውሻ ሚስቴን አግቶ የቤዛን ሀብት ለመወረስ ፈልጎ ነበር። አሁን ደግሞ የዶክተሩ ደጋፊ ሆንክ። እኔ አሁን ስልጭት ያለኝ ነገር ምንድን ነው የእናንተ ማብቂያ የሌለው ጨዋታ ነው። እናንተም አላመናችሁኝም። እሱን ሄደህ ሳሚን ብጠይቀው አይሻልም? አሁን እኮ አንተም የእሱ ጠላት ነው። በእርግጥም በሳሚ አልፈርድበትም። ሰሞኑን በቤዛ ጉዳይ በጸባይ ለመጨረስ ከዶክተሩ ጋር በተደጋጋሚ ሲገናኝ ነበር። ሆነ በጣም አይመለከተኝም። በቃ የራሳችሁን ጉዳይ እራሳችሁ ቻሉት። ተናገርኩኝ አይደል እንደ ቆይ፣ አንቺማ ደግሞ በስነ ስርዓት አናግሪያት። በስነ ስርዓት ባታናግረኝ አንተ ምን አገባ? አዎ ከዚህ በኋላ አንድ ነገር በተፈጠረ ቁጥር እየመጣሽ ሳሚ ላይ ብታለቃቅሽ ከሌላ ሰው ጋር አይደለም ከእኔ ጋር ነው ፀብሽ። እሱ እኮ ከዚህ በፊት ብዙ ነገር አድርጎላችኋል። በቃ የራሳችሁን ዕዳ እራሳችሁ ቻሉት ዴ በእርግጥ ልጅቷ እኮ ልክ ናት። ምንም ልክ አይደለችም። ሳሚ የቤዛን ሕይወት ለመጠበቅ ሲል ራሱን ብዙ ጊዜ አደጋ ላይ ጥሎ ነበር። ይህንን ያደረገው ግን የቤዛን ሕይወት ለመጠበቅ እንጂ ከቤዛ ጋር ምንም አይነት ዝምድና ኖሮት አይደለም። አንተስ እኔ ምን አንተ የእህቴ ሕይወት ያሳሳል? ምን ማለት ነው? ምንም ቢሆን እኮ ቤዛ የአካሌ ክፋይ፣ ሚስቴን አጥኩ። ጀመረ ደግሞ ይህ የማይረባ ድራማ። ምን ያደረክ ነው? ልቀቅኝ እንጂ። አንቺ አመሽኝም አላመሽኝም የራስ ጉዳይ ነው ዋና እውነታ ግን እኔ ቤዛ አሁንም ድረስ ማፍቀሬ ነው። የምታፈቅራት ከሆነ ከዚህ ስቃይ አውጣት እና ወደ ቤቷ መልሳት እና እስካሁን ድረስ ምን ለማድረግ እየሞከርክ ይመስልሻል? እስካሁንማ ትኩረትህ ሀብቷ ላይ እንጂ ህይወቷ ላይ አይደለም። አንቺስ እዚህ ድረስ ገንዘቧን ፈልገሽ እንዳልመጣሽ ምን ማረጋገጫ አለሽ? ማረጋገጫውን ከፈለግ፣ እሷን እዚህ ይዘሃት ና። ያንን ማድረግ እንደምችል ደግሞ በደንብ አውቃለሁ። ይኸውልሽ፣ ራሴን አደጋ ውስጥ ከትቼም ቢሆን ቤዛን እዣት እመጣለሁ። ምንም ራስን አደጋ ውስጥ መክተት አይጠበቅብም አይጠበቅብህም። ይልቅ የአጉል ማስመሰለን አቁምና እህቴን ወደ ቤቷ መልሳት ብቻ ግን ማለት ነው፣ እነ ቤዛ ቤት ሄደሽ ያንን ሁሉ ውካታ መፍጠርሽ ምንም አስፈላጊ አልነበረም። እና ታዲያ ንገረኝ እስኪ የልጁ ህይወት ላይ ሲጫወቱ ሲቀልዱበት መፍቀድ ነበረብኝ? እኔ እኮ ምንም ያልገባኝ ማለት ነው። ቆይ አንቺ ግን እንዴት ነው ቤዛ ላይ እንዲህ ለመጨከን አቅሙን ያገኘሽ? እመኝኝ፣ ቤዛ ምንም አትሆንም፣ ምንም ነገር አትሆንም። ይኸውልሽ የአሱራፌል የሚባል ሴጣን እያስመሰለ ነው እንጂ ምንም አትሆንም። እንዴ ጭራሽ እኔ በሳሚ ቦታ በሆን ኖሮ እንደዛ ነበር ማድረገው ይለኛል። እኔ የቤዛ ህይወት ሁሌ ማደጋ ላይ እንደሆነ ታውቅ ታዲያ እምነቷን ለማንም እንደ ቆሎ እየበተነች አደጋ ላይ ባትወድቅ ነበር የሚገርመኝ። ጎሽ አሁን ደግሞ ቤዛን ተወቃሽ እያረግሻት ነው። እና እኔ ጥፋተኛ ነኝ? አዎ ጥፋተኛ ነሽ። ቤዛ በእንደዚህ አይነት ሁኔታ ላይ ሆና ስለ ራስሽ ማሰብሽ ብቻ ጥፋተኛ ያደርግሻል። አንቺ ምን ሊ ፈረድሽብ ማለት ነው ኩቻ አስተዳደጋችንን መለስ ብለሽ ለማሰብ ሞክር እንጂ ያደግነው ከዚህ ሰፈር ነው። ከራሳችን ጉዳት ይልቅ የሰው ችግር የሚያስጨንቀን የዚህ ሰፈር ምርጥ ልጆች ነን። ልጅሽን ወልደሽ ካላመጣሽ እንገልሻለን እያሉ አያቴን እያስፈራሩብኝ ነው። እኔ ደግሞ በኔ የተነሳ አያቴ ምንም እንድትሆንብኝ አልፈልግም። ያለሽበት ችግር እኮ ሳያሳስበኝ ቀርቶ አይደለም፣ ግን እዚህ ጋር የተጀመረ መልካምነት አለ። ችግር ሆኖብኝ ነው እንጂ የቤዛ ስቃይ ሳይሰማኝ ይመስልሻል? እኔ ቆንጆ፣ በቃ አትከፊ። ሁሉም ነገር እኮ ይስተካከላል። ሳቂያ የኔ ዱላ ልስጠህ። ምን ነው? ሌላ ሻል ያለ ነገር ይዤ ቢሆንስ ምን ታውቃለ? ለማንኛውም የሚሰጠው ሰዓት አልቋል። ምንም ያደረግከው ነገር የለ። እና ምን ልታደርገኝ? ምን ልታደርገኝ? ና፣ ገደለኛ ና፣ ወንድ ውጣ፣ ግደለኛ፣ ሰማኝ አለ። እስካሁን ለምን እንዳልገደልኩ ታውቃለ? ያሰብኩትን ነገር ሳላሳካ ወይኔ እንዳልወርድ ብዬ ነው። እኔ ግን እንደሱ አይመስለኝም። ፈሪና ቦቅዋቃ ስለሆንክ ነው አንተ ውሻ? አትፈታተነኝ ብያለሁ። እምቢ ካልክ ሆድቃኑ ማፈርስልህ። እና ምን ጠብቃለን? ምን አልተኩስም? ተኩሳ። ይህን እድል ድጋሚ ላታገኘው ስለምትችል አሁን እድሉ እንዳገኘ ተኩስ፣ ተኩስ። ድጋሚ ግን እኔ ስመጣ ቤዛን የት እንዳደረግካት ማትነግረኝ ከሆነ እኔ ራሴ ነኝ የምገልህ። አንተ ማትረባ አፈን ዝጋ ብያለሁ። ለምን ነበር መሳሪያ ነው አወጣሁ እ ልተኩስበት ነበር ወይ ዋንዱንና ተኩስበት፣ ቀለበለዚያ ደግሞ መልሰክት ውሻ! ሳሚ፣ ደህና ነህ አይደል? አልተጎዳም። እንዳትነካ ሳሚ። እንደ ተቀየምክኝ አውቃለሁ። እንላርክ ይህ ውሻ የሆነ ሴት ቤዝዬን እንዳይጎዳብኝ ፈርቼ እኮ ነው። እባክህ። ከዚህ በኋላ የሚያምነኝ ይኖራል ብለህ ታስባለህ? ንገረኝ እስኪ። ጭምብሌ ወልቆ ማነት ታውቋል። ሳሚ፣ እኔ እኮ ነኝ ቤዝዬን ለገንዘብ አሳልፌ እንደማልሰጣት ከአንተ በላይ ምስክር የሚሆኑልኝ ሰው የለም፣ ታውቃለህ። ለካ ሁሉም ነገር ውሸት ነበር። ምኑ ያ ሁሉ ያደረግከው ነገር ቤቱን በስሟ ማዞርህ፣ ለሷ ሰጣት የነበረው ፍቅር እንዳለ፣ ሁሉም ነገር ማስመሰልና ውሸት ነበር አይደል? ለነገሩ ቤዛንች የምታሳዝነኝ አምና ነበር። አንተ ግን ተሳክቶልሃል። ሁሉም ነገር ምንድን ነው እሱ እያልከ ያለው? ምንም እየገባኝ አይደለም። ቤቱን በስሟ ካደረከ በኋላ በጣም ሰላመነች። ድጋሚ አግብታት ከዛም በኋላ ሀብቷን እኩል እኩል ተካፈላል አይደል? እና ይህን ሁሉ ነገር የምታረግልኝ ሴት እንዴት ነው ልጎዳት የምችለው? ነገሩማ የተበላሸው መሀል ላይ ነው ያቺ ቲጂ ሉላ የምትባለዋን ሴት ይዛ መታ እቅድን በሙሉ አከሸፈችበት። እስከዛ ድረስ ሁሉም ነገር ሰላም ነበር ለአንተ ሳሚ። ይሄ የማይረባ ወሬንትተ ይልቅ ከዚህ አውሬ ቤዛ እናድናት፣ ፕሊስ ለእሷ አንተ አታስፈልገኝም። የአንተን እርዳታ አልፈልግም። ይህን ስራ የጀመርኩት ብቻዬን ነው ብቻዬን ጨርሰዋለሁ። እባክህ ሳሚ እንዳትነከኝ፣ እንዳትነከኝ ብያለሁ። አሁን እያደረክ ያለው ማስመሰል ራሱ ድራማ ለመሆኑን በምን ማረጋገጥ ይችላል ማለት አልገባኝም። እኔ ከገባኝ አይበቃም ይልቅ ፓርትነር ሲነሳ ንገረው። አሁን የመጨረሻ ማስጠንቀቂያ ነው ብለዋል። ቤዛን ካደበቅክበትና ካስቀመጥክበት ቦታ እንድታወጣት ብለዋል ብለው እሺ የተኛውና የወደቀው በጣም ጎዳው ነው እንጂ አንተ የበፊቱን ቂምን እየተወጣ ነው አይደል? እንደዚህ የመታይ በጣም እኮ ነው የመታይ። እባክህ ተረጋጋ፣ ይሄ ልክስክስ ከስራችን አልጠፋ ብሏል። ምን አለ ቀድም ግንባሩን በመተንኩለት እስኪ ተረጋጋ፣ ከጉልበቱ ይልቅ ብልሃቱ እንደሚያስፈልገን ሀሳቡን ያመጣው መጀመሪያ አንተ ነ የምን ደርሶ አሁን ጀግና ልሁን ባይ ነው። ወይኔ ሮቤል ጭራሽ የማንም ውሪ መቀለጃ ሊሆን አደለ? ይልቃውን ቤዛ እንዴት ናት? አንድም ስለሷ ጉዳይ ላወራህ ነበር ደውዬ በፍጥነት የጠራው ምንድን ነው እሱ ቤዚ የደና አደለችም እንዴ አሁን ሙሉ ለሙሉ በሚባል ደረጃ ነቅታለች የምረህ ነው ቤዚ የደና ሆናለች። እንደዛ ለማለት እንኳን ትንሽ ይከብዳል ማለት ሌላ የተፈጠረ ችግር አለ እንዴ ቤዛ በደረሰባት ከፍተኛ የጭንቅላት ጉዳት ያለፈውን ህይወቷን ፈጽሞ ማስታወሳችን ምን ሚስት ሙሉ ለሙሉ ረስታለች እያልኩ ነው እኔ ግን ይህን እንደመጥፎ እድል አላየውም። ለእኔ እንደውም በጣም ትልቅ አጋጣሚ ነው። ይህንን ነገር ተጠቅሜ ትልቅ ፕላን መንደፍ እችላለሁ። ቆይ የምን ፕላን ነው? እሱን እዛው የተለመደው ቦታ ቁጭ ብለን እናወራለን። አሁን ወደ መኪና ተመለስ። የታለያ? ሹፌር ደግሞ የት አባቱ ገብቶ ነው? እኔ እንደው ደህና ጠባቂ አይገጥመኝም። በቃ አይደለ። እንዴት ነሽ? ምን ሆነ ሳሚ? ቆይ ስለ ቤዛ የሰማው አዲስ ነገር አለ እንዴ? ምንም የለም፣ ግን በቅርቡ መኖር አይቀርም። በመጨረሻ አሳዘነች። ይቻላል በቃ ሁላችሁም ለቪዛ ማላስብ ማለት ጨነቅ አድርጋችሁ ነው አይደለም የምታስቡት። እረዳሻለሁ። ኩቻ የኔን ያንቺም ነገር በቅርቡ ይስተካከላል። የእኛን ነገር እስቶ ፈሩን ከለቀቀ እኮ ቆይ፣ እንዴት ምን ማለት ነው ደግሞ ይሄ? ቆይ፣ የተፈጠረ ችግር አለ? አያትሽን አይደሉም እንዴ? አያቴማ ደህና ናት ያው አሸብረና አጃቢዎችም ከቤቷ ገለል ብለውላታል። ታዲያ የኮ ምርጥ ዜና ነዋ። ምንድነው የምትቆዝሚ? ፈታቤ እንጂ መጥፎ ዜናው የማይሰማህና ነው። የምን መጥፎ ዜና ነው? አሸብረንም ፍለጋ አዲስ አበባ እየመጣ ነው። ምን ነው ምትለኝ? አሁን እንደ የልጅ አባት መሆን ትዝ ያለ። በቃ ተወኝ። ከዚህ በኋላ እንዳትደውልልኝ። ሲመስለኝ እስካሁን አክስትሽ ከሆስፒታል የወጣው ይመስለኝ። አሁን ደግሞ አንቺ ቀርና እናንተ ሁን እባክሽ ብላ ያኔ በጣም ተበሳችች ስለነበር ይልቅ ቆንጆ ምግብ ሰርቼ ይልሻል። በነገራችን ላይ ለቤዛም በብዛት እኔ ነበርኩ ያው በስልኩ ማበላት። አንዳንዴም ሌላ ነገር እንደምትቀላቀልበት ሰምቻል። ኦ ሉላ፣ አሁንም እዛ ጋ ነሽ? ይቅርታ ግን እኔ መሆንን አክስቴ አንተ የሰራውን ምግብ መብላት አንችልም። አክስቴ እዚህ መሆንን ካወቀች ጥሩ ነገር አይመጣው እና አሁንም ከቤቴ ሊታባረሪ ነው። ዛሬ ከጠበቃው ጋር ቀጠሮ አለኝ እኮ። እኔ የማለቀው ቀጠሮ ነው። አታስብ። አንተ ከምታውቀው ውጭ ምንም የምናወራው ነገር የለም። መቼም ሀብቱን በሙሉ በስምሽ ልታዞሩ እንደማይሆን ተስፋ አለኝ። ማዞር አይጠበቅብኝ ማለት ማለትማ አሁንም በስሜ ነው ያለው። አልገባኝም እኮ ምን እያወረች ነው ያለሽ ሉላ? ቤዛ ማለት ነው። ስለዚህ ቤዛ መስለሽ ነው አይደል? ከጠበቃው ጋር የምታወሩት መታወቂያን ብቻ ማስተካከል ነው። የእህቴም ፊርማ እንደሆነ በደንብ አውቄዋለሁ። ጥሩ እንግዲያውስ እኔ ህጋዊ ባልሽ ስለሆንኩ ይሄ ጉዳይ ይመለከተኛል ማለት ነው። አዎ በደንብ ይመለከተሃል። በዚያውም ከአንተ ጋር ፍቺ እፈጽማለሁ። ቆይ ለመሆኑ ማን ይሁን ይሄ የማይረባ ሀሳብሽን ሹክ ያለሽ? መቼም አክስትሽ መሆን አለባት። ሁለት ምርጫ አለ፤ ወይ አሁን ባልኩ ነገር መስማማት፣ ወይ ደግሞ እህቴን ከደበክበት ቦታ ማምጣት። ስንቴ ነው ምነግርሽ ሉላ፣ እኔ የእህትሽ መጥፋት ውስጥ እጅ የለበትም። እኔ ስንቴ ነው ይሄ የማይረባን ነገር ማመን አልችልም ያልኩ። ቆይ ለመሆኑ ጠበቃው ምን ያህል ታምኛዋለሽ? ባላምነውም በገንዘብ ሁሉንም ነገር ሊጨርስልኝ ይችላል። ደግሞ ይህንን ያልከው አንተ ነህ። ይህንን ነገር እንደምታደረጊ እነ ሳሚ ያውቃሉ። ከዚህ በኋላ እነሱን እዚህ ነገር ውስጥ መክተት አልፈልግም። እንግዲያውስ ብቻሽን ይህን ነገር ማድረጋች። ምን ልታደርግ ነው ቤዛ? አይደለችም ብለህ ልትመሰክርብኝ ነው? መንታዋ ናት ብለህ ፍርድ ቤት ልትገትረኝ ነው? ከፈለኩ ያንን ማድረግ እችላለሁ። ጥሩ መንታዋን አምጣ ቢሉስ አምጥተህ ማሳየት ትችላለህ? ማለቴ ፓርትነርህን አሳልፈ መስጠት ትችላለህ? ይውልሽ ሉላ፣ በዚህ የማይረባ ውሳኔች ግን የቤዛንም ህይወት ነው አደጋ ላይ እየጣልሽ ያለሽው። ስለዚህ እህቴን ከደበክበት ቦታ አምጣልኝ። ቆይ ስንቴ ነው የምነግርሽ? እኔ ቤዛ ያለችበትን አናውቅም። ሌላ አዲስ ግምት ልገምት፣ ምናልባት ቤዛ በህይወት የለችም። ማለቴ ያኔ እናንተ ልክ ልትሆኑ ትችላላችሁ። ሪከቨሪ ያለች ህይወት አልፏል። አትሳሳችሁ ሁላ ቤዛ አሁንም ድረስ በጣም ደህና ናት። እሱን የምታውቁት እናንተ ናችሁ። እኔ ምንም እማውቀው ነገር የለም። ሁሉንም ነገር የምታውቁት አንተና ያ ዶክተር ተብዬ ናችሁ። ምናልባት ቤዛ ያለችበትን ቦታ ዶክተር ወስዶ ሊያሳይሽ ይችላል። ብቼን ግን እንደማልሄድ ንገረው። ምናልባት ሳሚን አስከትዬ ልሄድ ይችላለሁ? ቆይ አሁን ሳሚ እዚህ ነገር ውስጥ እንዲገባ አልፈልግም እያልሻ ነበር እንዴ? አሁን እንዲገባ ፈለግኳ። ታየኝ እንኳ አንተን አስከትዬ ሲሄድ። ቆይ እስካሁን ምን አድርጌሻለሁ? ለምሳሌ አሁን ቤታችን ያለ ነው እስካሁን ምን አድርጌሻለሁ? ጫፍሽን እንኳ ነክቼሻለሁ? ከዚህ በኋላ ሉላ አታስፈልገንም ማለት ነው። ማለት አልገባኝም። ማለትማ ሚስት ቤት ገብታለች ማለት እኮ ነው። ግን እኮ ባላ መሆኔ ልትረሳው ትችላለች። ዶክተሮቹ እንዳሉት ከሆነ የኋላ ታሪኳን የሚያሳያት ነገር ካገኘች ልታስታውስ ትችላለች ብለዋል። እኛ ደግሞ እሷ እስክታስታውስ ድረስ መጠበቅ አይጠበቅብንም። ያለውን ነገር ካሁኑ መጨረስ አለብን። ጥሩ፣ እንደዛ ማድረግ ያለብን ይመስለኛል። ቆይ ለምንድን ነው እኔን በዚህ ልክ ያክል ክፉ የምታደርገኝ? ለማንኛውም ከውሳኔ ምንም የሚያስቀይረኝ ነገር የለም። ይህንን ነገር በደንብ አውቀው። ሉላ የምትባለው ጉድ ልትሰራ ነው። ጭራሽ እኮ ከጠበቃው ጋር ተቀጣጥላለች። ለምን ይመስላል? ሀብቱን በሙሉ በስሟ ልታደረግ ነዋ። አሁን እንዳልከው እቺ ሉላ የምናስወግድበት ጊዜ ደርሷል።